ሰላም ሰላም ውዴ ቻናላችን ቤተሰቦች ሰላማችሁ ይብዛ፣ በየ ያላችሁበት እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲብ ቻናል በሰላም መጣችሁ። ለዚህ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲብ ቻናል መሰረታዊ የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም ላይ ኢሞ ላይ ዋትሳፕ ላይ ፌስቡክ ላይ ከጓደኞቻችሁ ጋር ስትጠጣፉና ቻ ስትደራረጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍ ቪዲዮዎችን እያዘጋጀን እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እያያዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ በጎግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ ሀይበሉን ደውሉልን መመማር እንችላለን ማለት ነው። አሁን ቀጥታ ወደ ዛሬው ትምህርት ግባ። እስክሪቶና ወረቀት መያዛችሁ እንዳይረሳ። ኦኬ፣ የተለመዱ አረፍተ ነገሮችን መጻፍ ይላል። ልጀምር። የት ሀገር ነው የምትሰሪው? አንድ እህታችን የት ሀገር እንደምትሰራ ማወቅ ቢፈልጉ የት ሀገር ነው የምትሰሪው ብላችሁ መጠየቅ ትችላላችሁ ማለት ነው። የት ሀገር ነው የምትሰሪው። ስለዚህ አማርኛው ምን ይላል? የት ሀገር ነው የምትሰሪው። እዚህ ጋር ሁሌም እንደምላችሁ በአንድ ድንጋይ ሁለት ወፍ እንደሚባል አማርኛ የሚያስቸግራችሁ ልጆች በዛውም አማርኛችሁንም ታሽሽ ይላላችሁ ማለት ነው። ሶ የት ሀገር ነው የምትሰሪው። የ፣ ይኸው ዋይ ት ንጠቀማለው። የት ሀገር የሚለውን ደግሞ ኤችኤ ጂ ኢ አር ሀገር የሚለውን እንደዚህ ጣፍኩኝ። ነው የሚለውን ደግሞ ኤንኢ ደብሊው። ነው የምትሰሪው የሚለውን ደግሞ ዋይ ኢ ኤም ቲ ኤስኢ አር አይ ደብሊው የምትሰሪው። አያችሁ የት ሀገር ነው የምትሰሪው። ይኸው የት የምትለው እንደዚህ ጣፍኩኝ። ሀገር የሚለውን እንደዚህ ጣፍኩኝ። ነው የሚለውን እንደዚህ ጣፍኩኝ። የምትሰሪው የሚለውንም እንደዚህ ጣፍኩኝ ማለት ነው። በአንድ ላይ የት ሀገር ነው የምትሰሪው፣ ብለን መጻፍ እንችላለን ማለት ነው። የት ሀገር ነው የምትሰሪው? ኦኬ፣ ቀጣይ ደግሞ ምን አዲስ ነገር አለ? ምን አዲስ ነገር አለ? ምን አዲስ ነገር እንዳለ መጠየቅ ብንፈልግ፣ ምን አዲስ ነገር አለ ማለት እንችላለን ማለት ነው። ምን አዲስ ነገር አለ። በአንድ ላይ አማርኛው ምን ይላል? ምን አዲስ ነገር አለ ምን አዲስ ነገር አለ። ም ኤም እንጠቀማለሁ ን ኤን እንጠቀማለሁ ምን አ ኤ እንጠቀማለሁ ዲ ዲና አይ ስ ኤስ እንጠቀማለሁ አዲስ ነ ኤን ኢ ገ ጂኢ ር አር እንጠቀማለሁ ነገር አለ። ስለዚህ ምን አዲስ ነገር አለ ብለን እንደዚህ መጣፍ እንችላለን ማለት ነው። ምን የሚለው እንደዚህ ጣፍኩኝ አዲስ የሚለው እንደዚህ ጣፍኩኝ ነገር የሚለውን እንደዚህ ጣፍኩኝ አለ የሚለውን እንደዚህ ጣፍኩኝ ማለት ነው። ስለዚህ ምን አዲስ ነገር አለ። ኦኬ ዛሬ መገናኘት እንችላለን። ዛሬ መገናኘት እንችላለን ብለን ለመጻፍ ደግሞ ኦኬ፣ ዛሬ መገናኘት እንችላለን። ስለዚህ አማርኛው ባንድ የሚል ይላል ማለት ነው። ዛሬ መገናኘት እንችላለን ይላል ማለት ነው። ዛሬ መገናኘት እንችላለን ዛ ዜድኤ ሬ አርኢ ዛሬ መ ኤምኢ ገ ጂኢ ና ኤንኤ ኘ ጂ ኤንኢ ት ቲ ንጠቀማለሁ መገናኘት ዛሬ መገናኘት እ ኢ ንጠቀማለሁ ን ኤን ብቻዋን ቺ ሲ ኤች ላ ኤልኤ ለኤልኢ ን ኤን ብቻዋን እንችላለን። ስለዚህ ባንድ ላይ ዛሬ መገናኘት እንችላለን ይላል ማለት ነው። ዛሬ የሚለው እንደዚህ ጣፍኩኝ፣ መገናኘት የሚለው እንደዚህ ጣፍኩኝ፣ እንችላለን የሚለውን ደግሞ እንደዚህ ጣፍኩ ማለት ነው። ሶ ዛሬ መገናኘት እንችላለን። ኦኬ፣ ቀጣይ ደግሞ መቼ ነው የምትሄደው። መቼ እንደሚሄድ መጠየቅ ብንፈልግ፣ መቼ ነው የምትሄደው ማለት እንችላለን ማለት ነው። ኦኬ፣ መቼ ነው የምትሄደው መ ኤም ኢ ቼ ሲ ኤች ኢ መቼ ነ ኤን ኢ ው ደብሉ እንጠቀማለሁ ነው መቼ ነው የ ዋይ ኢ ም ኤም ብቻዋን ት ቲ እንጠቀማለሁ ሄ ኤች ኢ ደ ዲ ኡ ደብሉ ንጠቀማለሁ የምትሄደው ስለዚህ በአንድ ላይ መቼ ነው የምትሄደው ማለት እንችላለ ማለት ነው። ይሄው መቼ የሚለው እንደዚህ ጣፍኩኝ ነው የሚለው እንደዚህ ጣፍኩኝ። የምትሄደው የሚለው እንደዚህ ጣፍኩኝ። በአንድ ላይ መቼ ነው የምትሄደው። ኦኬ፣ እራት አብረን እንብላ። እራት አብረን እንብላ ማለት ብንፈልግ ደግሞ እራት አብረን እንብላ። ኦኬ፣ ይኸው እራት አብረን እንብላ። አማርኛው ምን ይላል? እራት አብረን እንብላ ይላል። ኢን እንጠቀማለሁ ራ አርኤ ት ቲን እንጠቀማለሁ እራት አ ኤን እንጠቀማለሁ ብ ቢን ረ አርኢ ን ኤን ን እንጠቀማለሁ አብረን እ ኢን እንጠቀማለሁ ን ኤንን ብ ቢን እንጠቀማለሁ ላ ኤል ኤ እንብላ። ስለዚህ ባንድ ላይ ምን ይላል ማለት ነው እራት አብረን እንብላ፣ እራት አብረን እንብላ። ኦኬ ቀጣይና የመጨረሻው ደግሞ ምን ይላል? ጠብቀኝ፣ እየመጣሁ ነው። የሆነ ሰው እንዲህ ጠብቃችሁ ከፈለጋችሁ በቴክስት ምንብራችሁ መጻፍ ትፈልጋላችሁ ማለት ነው። ጠብቀኝ፣ እየመጣሁ ነው ማለት ትችላላችሁ ማለት ነው። ጠብቀኝ፣ እየመጣሁ ነው በአንድ ላይ ጠብቀኝ፣ እየመጣሁ ነው። ጠ ቲኢ ብ ቢ ንጠቀማለሁ ቀ ኬናኢ ኚ ጂኤን ጠብቀኝ እ ኢንጠቀማለሁ ንጠቀማለሁ የዋይኢ መ ኤምኢ መኤም ጣቲኤ ሁችዩ እየመጣሁ ነው በአንድ ላይ የሚል ማለት ነው። ጠብቀኝ እየመጣሁ ነው ይላል ማለት ነው ው ጠብቀኝ የሚለው እንደዚህ ጣፍኩኝ፣ እየመጣሁ የሚለው እንደዚህ ጣፍኩኝ፣ ነው የሚለውን ደግሞ እንደዚህ ጣፍኩኝ። በአንድ ላይ ጠብቀኝ እየመጣሁ ነው ይላል ማለት ነው። በዛሬ ትምህርታችን የተማርነው ምንድን ነው? የተለመዱ አረፍተ ነገሮችን አማርኛ በእንግሊዘኛ መጽሐፍ ማለት ነው። ይሄው አንድ ልድገምላችሁ። የት ሀገር ነው የምትሰሪው? አንድ ታችን የት ሀገር እንደምትሰራ መጠየቅ ብፈልጉ የት ሀገር ነው የምትሰሪው ትላላችሁ። ይው የት ሀገር ነው የምትሰሪው? የት ሀገር ነው የምትሰሪው? ምን አዲስ ነገር አለ ማለት ብፈልጉ ደግሞ ምን አዲስ ነገር አለ ማለት እንችላለን ማለት ነው። ምን አዲስ ነገር አለ? ዛሬ መገናኘት እንችላለን። ይው አማርኛው፣ እንግሊዝኛው ዛሬ መገናኘት እንችላለን ይላል። መቼ ነው የምትሄደው? መቼ እንደሚሄድ መጠየቅ ቢፈልጉ መቼ ነው የምትሄደው? ይኸው፣ እራት አብረን እንብላ። እራት አብረን እንብላ፣ ይኸው፣ እራት አብረን እንብላ። ጠብቀኝ፣ እየመጣሁ ነው። ጠብቀኝ፣ እየመጣሁ ነው ይኸው፣ ጠብቀኝ፣ እየመጣሁ ነው የሚለውንም እንደዚህ ጣፍኩ ማለት ነው። ስለዚህ አማርኛ በእንግሊዘኛ በጣም ቀላል በተለይም ደግሞ አማርኛ ማንበብ መጻፍ ለሚችል ሰው አማርኛ በእንግሊዝኛን ፈጣን የሆነ ሰው በአንድ ወር መጨረስ ይችላል። መካከለኛ የሆነ ሰው ደግሞ ቢበዛበት ሁለት ወር ብቻ ማለት ነው። እንግሊዘኛ ላይ ያሉ ኤቢሲዲዎችን ይለያል። ከዛ ቫውልና ኮንሶናንት አናባቢ ተነባቢ ተለየን፣ የአማርኛ ሰላሳ አራቱን ፊደል ወደ እንግሊዘኛ ተቀየር፣ ምንም የሚያስቸግር ነገር የለም ማለት ነው። ስለዚህ ሁላችሁም ቀላልና በጣም ጠቃሚ ነገር ስለሆነ ሁላችሁም መማር አለባችሁ። ብዙ ኢትዮጵያ ህዝብ የሚጠቀም አማርኛ በእንግሊዘኛ ነው ማለት ነው። ስለዚህ እናንተም ከዚህ ጋር ፓርቲስፔት ለማድረግ ደጋግማችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ቴንኪዩ። ባይ ባይ።